ሄርሜላዬ ዛሬ የዛሬ ሰዓት ታላቅ ስ መታለች ማለት ነው። በልደናውን እያለች ነው። በልደናውን አብርሽዬ፣ ትክክለኛ መልክት ማለት ነው። ስጠብቅ ስጠብቅ አንተ ያትድም ስጠብቅ አደውልላትም እና ዛሬ ፈታ ብላ ማለት ነው። አዘንተኛ ሰው ሞትባት መስላ መታለች። ሄርሜላዬ ኔ ቆንጆ ማለት ነው። በዩቱብሽ ቤት መጪስ አሁን ነው አየዋት ቪዲዮ ማለት ነው። ኔ ቆንጆ፣ አዎ አታልቅሽ ብዬሽ ላይ ጎበዝ፣ አታልቅሽ ለመንብልሽ ብልሽ እኔ ውድ ማለት ነው። እና በልደናውን ፍቅሬ እ ነበር ያለችው አዲስ ሆነብኝ ወዶ መለየት። አረ ዘፈኑን አላስኩም እናቴ፣ የአበባ ደሳለኝ ተከታታይ ሶስት ቪዲዮ ሰራሽበት። እሷ የአበባ ደሳለኝ ዘፈን ነውና የድሮ ነው በጣም የሚወደድ ዘፈን ነው። ባይዘው ማለት ነው በፊት ሰማ ነበረ። አሁን ሳልደምጥም እና ውዶ ቸርሚ ላይ እንግዲህ በቲክቶክ ዘፈን ለቃለች ማለት ነው። በአብረሽ እንግዲህ ተስፋ ቆርጣለች ማለት ነው እና በልደናውን አንተዬ፣ ልቤ ንጉስ፣ አዲስ ሆነብኝ ወዶ መለየት፣ እንደዛ ነገር ነው ዘፈኑ። ጋይስ፣ ቅድም ምንድነው ምንድነው አላያስኩም፣ በቃ አጠቃላይ ዘፈኑን አላያስኩም። ይቅርታ ግን የበባ ደሳለኝ ይመስለኛል። ባለሳሳት፣ ንብዶች ደህና ናቸው። በላይክ ጀምሩ፣ ከወደዳችሁ በላይክ ጀምሩ ማለት ነው እና ዛሬ ሊሰራባቸው ነበር። ቪዲዮ ሰርቶ ነበረ ሩም ውስጥ ገብቶ ማለት ነው። ሄርሜላ የለችም የተቀበና ማለት የአንዳንዱ ነገር እኮ ድራማ ነው ውዶች፣ ድራማ ነው። ድምጼ ካልተሰማ ይቅርታ። ውደደለ ሰዎች ቤት ናቸው እና ሄርሜላ ጠፍታለች ከሩም ተብሎ አብረሽ ጋር ተደውሏል ማለት ነው። አብረሽ ግን በሱ መጣበታለሁ አሁን ቪዲዮ ተለቋላ ይቻለሁ እስከ መጨረሻ። እሱ ደግሞ ከተመቸኝ ማታ ሰራላቸዋለኝ ውዶች እና አሁን ሄርሜላ አይቼ ነውና፣ በልደናውን የልቤ ንጉሴ ብላለች ተሰናብታለች። አብረሽም ማለት ነው። አዎ ተስፋ መቁረጥ አለብሽ እንዴ? አብረሽና ሩት ተቆ ፍቅር ፍቅር እንደ አዲስ ፍቅር ፍቅር እያጫወታችሁ ነው። አዲስ ልጅም ስለመጣ ማለት ነው። ገባችሁ? ዛሬም የተለቀቀ ቪዲዮ አለ አይደለ? በሱ ሰራበታለሁ። አብረሽማ ሄድበታለሁ፣ ሄድበታለሁ። አብረሽ በተለይ ማለት ነው። አዎ እና እኔ ውድ ማለት ነው ማልቀስ የለብሽም የአበባ ደሳለኝ መስማቱን አቁምና ዘፈኑን መስሙር አዳምጪ ውስጥሽ የሚያበረታ የሚያጠነክር እንዳለ እኮ። ቀለበቱን አወለቀችው ከአብረሽ ጋር የሚገናኝ አይመስለኝም። ጋይስ እንዲ ገና አብረሽ ጋር ስትመጣ የምን የመሰለ ቀለበት አርጋ ነበር የመጣችው፣ እና ዛሬ ግን ባዶ እጇን ማለት ነው ይመስለኛል። ከፍቅረኛ ጋር የተለያየች ነው የሚመስለኝ። ደብሯት ብቻው ናት ይመስለኛልና ከአብረሽ ጋር አይገናኝም።

ምንም ደብዳቤ የሚያጽፍ ነገር አይደለም። ድራማ መሆኑን በዚህ ነው ይታቁና፣ ሄርሜላን ማትሳደቡ ማለት ነው ገባቸው። ሴት ናት ምንም ቢሆን አይደለ እንዴ ጋይሶቼ። እና ሄርሜላዬ እንግዲህ አብርሽን ተስፋ አቆርጣበታለች እና ባልደና ሆነ። አዲስ ሆነብኝ ወድጄ ምንድን ነው አሁ፣ አፍቅሬ ማጣቴ፣ ወድጄ ማጣቴ፣ እንደዛ ነገር ነው። ዞሮ ዞሮ ፍቅር ነው ጋይስ፣ ዞሮ ዞሮ ፍቅር ነው። ፍቅር እኮ ማደርግ ነገር የለም የኔ ውዶች። ሄርሜላ ላይ የኔ ቆንጆ ማለት ነው እና አታክሺ፣ የእኔ ውድ አታክሺ። ወንድ ሲሄድ ወንድ ይመጣል፣ ወንድ ቢሄድ ወንድ ይመጣል። እንደዛ ነው የዘንድሮ ወንድ ደግሞ ለማን ብለሽ። ሄርሜላ ላይ ይ ማለት ነው እና ዩቱቦች ላይ መተሽ ቪዲዮሽን ብትሰሪ ይመረጣል። በዚህ ግር ግር ማለት ነው አው ቢዝነስ ሪ ዩቱብ ምንድን ነው ቲክቶክ ምንም አይጠቅምሽም። እነዛም የሰሩብሽ የለን ስለዚህ ውሸት ነው፣ በአጠቃላይ ውሸት ነው። እኔ ልንገራችሁ ማለት ነው፣ ሄርሜላ ጠፍታለች፣ ደብዳቤ አስቀምጣ ሄደች። ለኛ ለእኛ ነው ለአብሬሽ ነው ሲሉ ነበር። እና ቢን የሚባል ደግሞ እያሱን ሊቀቁኝ ይላል። ወጠጤ እንወደድ ባይች ማለት ነው። እውነተኛ እኮ አይደላችሁ፣ እውነተኛ አይደለም። እንወደድ ባይች። ለማንኛውም በተመልካች ለመወደድ ነው። እናንተ ግን ትክክለኛ ስራ ሰራችሁ፣ ትክክለኛ ስራ ብትሰሩ ትወደዳላችሁ። ፌክ ለዩቱባችሁ እንጂ እውነት ነው። በአብርሽ እና በሩታ እውነት ትክክለኛ ተጨንቃቸው አይመስለኝም። ኤኒዌይስ ጋይስ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ሄርሜላዬ ትክክለኛ ለአብርሽ መልዕክት አስተላልፋለች ማለት ነው። በልደናውን ብላለች። አብርሽን ተስፋ ቆርጣለች። በቃ አዎ፣ በልደናውን አብርሽ ኑር ከልጅ ጋር አለቀ።